ላችሁ ሙስሊሞች ኃይል ኖሯችሁ ሳይሆን ጉልበት ኖሯችሁ ሳይሆን የኛ ድክመት የኛ ድክመት እናንተን ኃይል እንድታገኙ አድርጓችኋል። እኛ አለመስራታችን እናንተ ወኔ እንድታገኙ አድርጓችኋል። እኛ ውስጥ ያሉ አዳሪያን ይላቸዋል፣ መለስ አዳሪያን የሆኑ አለቅላቅ የሆኑ እንዳንሰራ ሸብበው ስለያዙን በእናንተም ያረቀልቁ ስላሉ እናንተ ጉልበት እንድታገኙ ሆናችኋል። ኡስታዞቻችሁ ኃይል ጉልበት እንዲያገኙ እንደፈለጋቸው እንዲሰሩ ለእናንተ መንገዱ ተለቆ እናንተኛም በማሳደድ እኛ ውስጥ ያሉ ደግሞ እንደ ልባችን እንዳንሰራ አጥረው ስለያዙን ያ ነገር ተመችቶላችሁ ነው እንጂ እናንተ ምንም ኃይል እኖራችሁ ጥሩ ትምህርት ትኖራችሁ አልነበረም። በየቀኑ እንገባለን ያው ላይፍ መልሶቻችሁን ሰው ይታዘባል። እኔ ገስት ላይ ከማስገባው በላይ ከስር የሚማሩት እጅግ ብዙ ሙስሊሞች አሉ፣ እጅግ ብዙ ማለት ነው የተለመዱ ፊቶችን ብቻ ነው እዚህ ማስገባው። ከስር ቁጭ ብለው ደፍተርና እስኪብር ቶዘው የሚማሩ አሉ። ልክ ስወጣ ኢቭን መረጃውን ያልያዙ ካሉ ላክልን እንደዚህ እንደዚህ ያልከውን ብለው መልሰው የሚጠይቁኝ ማለት ነው ልባም ሙስሊሞች አሉ፣ ቤተሰቦች ጭምር ማለት ነው ቁጭ ብለው የሚማሩ ኤንዌስ ሙሉቀን ምትለዋለህ። እና ወደ ቶፒካችን እንለፍ ኦኬ ይቅርታ፣ ኮኔክሽን አስቸጋሪ ነው። ለዛ ነው ብዙ ጊዜ አንተ ጋር ማልገባበት። ኬዝ ያው በአጭሩ ለማስረዳት ትንሽ አጣብቀኝ ነገር ውስጥ ነበርኩት። ያው እስር ቤቱም ጾም ጊዜ ስለነበረ ምርጥ ሱባኤ ላይ የነበርኩው ያክል ነበር የተሰማኝ። ግን ያው ተጽዕኖች አሉ። አሁንም ክስ ላይ ነው። ኦልሞስትሊ በአቃቤ ሕግ ነው፣ በእነሱ ዘንድ እየከሰሰኝና ምስክሮች አሏቸው። አንድ አራት ምስክሮች ድንገት ወረቀቱን ልክ ይላሉ። ካየኸው? አይቻለሁ። አዎ። እና እነዚህ አራት ምስክሮቹ እዛ ይመስለኛል ሐሙስ ያቀርቡብኛል። ምን ብለው እንደሚመሰክሩ አላውቅም። ግራ ነው የሚገባኝ ነኝ። ያው የሲዲ እና የቪዲዮ ምናም መረጃ ምናም ብለው መጥቷልና፣ ያው ትንሽ በእንደዛነ ነገር ውስጥ ነኝ ያለሁት ኦኬ እኛ እንድናገዝ የምንፈልጋቸው ነገሮች ምን አሉ አሉ አሉ? መረጃዎች ብቻ ነው የምፈልገው። መረጃዎች ይበልጥኑ ያው እንትን ምንድነው፣ አሰተኛ መረጃ ማሰራጨት እና የጥላቻ ንግግር በሚል ነው የተከሰስኩት። ግጥሙ ጋር በተያያዘ ነው አይደለ? አዎ አዎ፣ ከግጥሙ ጋር በተያያዘ ግጥሙ ጋር ምን አይነት አሰተኛ መረጃ አለው ታዲያ? ፈርቶ ቀረ በሩን ዘጋ ይላል ለግጥሙ እንትን ነው ምንድን ነው ነብያችን ተሰድቧል አይነት ነገር ነበር። ነቢያችን ነብያችን ተሰድቧል እና ግለሰብን ለማስገደል ነው ነብዩ መሐመድ ትምህርቶችን አስተምህሮቶችን ይዞ የመጣው አይነት ነገር ነው እና ከየት አመጣው አሰተኛ መረጃ ነው። እና ደግሞ ትክክል አይደለም የሰላም መንገዱ የሚለውን ነገር የጥላቻ ንግግር ነው አይነት ነገር ነው። እና በነዚህ የሀሳብ ውስጥ እንትን ተብሎ የሆነ አንዳንድ መረጃ በውስጥ ቢልክልኝ ልክልለንኮንታክት አድርገኝና ለየትኛውም እንትኖች የትኛውም መረጃዎች አናጣም። ለየትኛውም ማለት ነው። አይ ቲንክ ግጥሙን ሰምቼዋለሁኝ ከእንትኑ ጋር ከሱ ጋር ከሆነ ግጥሙን ሰምቼዋለሁኝ። ኢብን መሐመድ የሚነካ እንትን የለውም። እነሱ ግን አለው ብሎ ነው። አይነት ነገር ነበረ አይተ እንደሆነ ጭብጡን የከሰሱበት ክሱን አይደለም እያልኩ ያለው ግጥሙን ነው። ሌላ ጽሁፎች ምናምን ቪዲዮች አይዶ አላውቅም። ግን ግጥሙን ከሆነ ሰምቼዋለሁኝ። ግጥሙ ግጥሙ ነው። ግጥሙ ብቻ ነው። ግጥሙ ከሆነ ምንም ከመሀመድ ጋር ሁሉ ገና እንደዚህ የሚነካካ ነገር አለም። ልጁን ነው ቻሌንጅ ያደረክበት ፈርቶ እንደቀረ ቤቱን እንደዘጋው መዋየት እንዳልቻለ አይደለም እሱኛው እሱኛውማ የውሱ ነው። እሱኛው ሳይሆን ምንድነው፣ እሱኛው ሳይሆን የሆነ ጊዜ ላይ አንተን ሰርች አድርጎ እስከ ቤት ድረስ በመጡ ታይም ላይ በዛ ግድያው ጊዜ ነበረው። ኦኬ፣ ግድያው ጊዜ አስታወስኩት። እሱ ነው። አዎ፣ እሱኛው ግጥም ነው። ምንድነው ነው እሱኔ መሀመድ ገዳይ አይደለም ብለው ሊያምኑ ነው? እንደ ኢቨን ለማስገደል መጡ የሚለውን ተወና፣ ገዳይ እንደሆነ እኮ እናምናለን። አይደለም እንኳን ለማስገደል ምክንያቱም ባገኛችሁባቸው ስፍራ ግደሏቸው የሚል አስተምሮ ዞ አይልም ብሎ ድናይ ሊያደርጉ ነው። ኤንስ አደለም እንትን ግጥሙን የራሳቸውን ውስታዞችን ልሰጠሃለኝ እየገደልን ነው የመጣ ነው የሚሉ ማለት ነው። የውጭ ስታቶቻቸውን ንግግር ማምጣት እንችላለን። የተስፋፋ ነው እየገደልን ነው። ቀጣይም ደግሞ እስልምና ከበዛና እና ዓለምን ከተቆጣጠርን ይህንን ተግባራዊ እናደርገዋለን። ሸሪያንትን ለማለት እንገላለን የሚል ቪዲዮዎች እሰጣለሁ። ነሳሪ ከሆነ ታዋቂ የሚባሉ በሚሊየን ተከታይ ያላቸው ማለት ነው እንደነኞቹ ተራዎቹ ሳይሆን የውጮቹ በሚሊዮን ተከታይ ያላቸው ለማስገደል አድርገዋል። አለ እና አላደረጉም። በተገኘበት ይገደል መስቀል አደባባይ ላይ እፎ ይገደል፣ ይገደል ብለው የጮሁት አደባባይ ላይ እንዲገደል ብላችሁ ተናግራችኋል ብሎ እና አልተናገርንም ሊሉ ሊሸመጥጡ ነው። ቪዲዮዎቻችንን አላዩትም። መስቀል አደባባይ ላይ አለ ይገደል ብለው የጨፈሩት ያውም ሰላት ሄዶ ሰግዶ አደባባይ ላይ እንደ ልክ የሆነ ከስቱዲዮም ሰው ተጫወተ በኋላ ሲመለስ ደስታውን እንደሚገልጠው ኮታቸውን አውልቀው እያውለበለ ለበለበዋል። እንደ ፎ ይገደል ብለው የጮሁት መስቀል አደባ ሙሉን ይገደል እያሉ እየጮኋን ነበር። በቃ ይሸመጥጣሉ። አላለም ብለዋል እኮ አክቹዋሊ እነኛ አንዳንዶቹም የት ቦታ ነው ይገደል ያለው ሲሉም ሰምቻቸዋለሁ። ሸምጥጠዋል በቃ፣ ሰዎች ችግር የለባቸው። ሽምጥጥ አይናቸውን በጨዋጥበው ይመቻችሁ። ይህንን ጀዝባ ህዝብ ንዱት እንደበግ። በቃ፣ ውሰዱ ዝም ብላችሁ አላላችሁ። ሚገደል አላላችሁ፣ ይገደል አላላችሁም። ክሰሱ። ማንም አልሰማም፣ ይገደል ሲሉ፣ ፎይ ይገደል ሲሉ ማንም የሰማ የለም። አንድ ቀንም አላሉ እነሱ ወደ አርባ ደግማ ለታሰሩት ባይዘይ እፎይ ይገደል የሚለውን እፎይ አይገደልም የሚል ቻሌንጅ አድርገው ነው ባይዘ እፎይ ይገደል የሚለው ጤናማ አይደለም ብለው ወደ አርባ ልጆች ማል ያስረዋል፣ እና ለቀዋቸዋል። አክቹዋሊ እነሱን ወደ ሁለት ሁለት ሺህ ብር ምናምን ነገር እንደገና እንትን ብለዋቸው እንደዛ የሰማሁት ወደ አንድ ወር ምናምን ተምናምን ቀን አስረው ለቀዋቸዋል። እነኛዎቹም አክቹዋሊ መስጊድ ላይ ምናምን እና ይቅርታ ጠይቁ ሲሏቸው አንጠይቅም ይቅርታ መስጊድ ላይ ያጠፋ ነው የለም የሚል እንትን ነገሮች እንደነበሩ ምናምን ነገር ሰምቻለሁ። ይገደል የሚለው ጤናማ አይደለም የሚል ቻሌንጅ ስላደረጉ ከዛ መልሰው ቀየሱና ምን አሏቸው? እንደገና እንትኑ ላይ ክስ ምንም አለ ክስ ምንም አለ ወንጀል ነው ከሰሷቸው፣ እንትን ያሏቸው አሰሯቸው። ከዛስ አይ በቃ ለእናንተው ብለን ነው እንደዚህ ያደረግ ነው በመጀመሪያ እንዴት አይገደልም ትላላችሁ ነው፣ በኋላ ደግሞ ይገደል አላልንም እኛ፣ አይ በኋላ ደግሞ እንትኑ ላይ ነጻ ሲያወጣችሁ፣ አይ ለእናንተ ብለን አዝነንላችሁ ነው፣ ሰው እንዳይጎዳችሁ። አይምሯቸውን እኮ በቃ ጂምናስቲክ ነው የሚያጫውቱት ይገለባብጡታል፣ ማለት ነው። ይህ እስልምና ጭንቅላት ነው። እስላሚክ ዲሌማ የሚባለው ይሄ ነው። በእንደዚህ አይነት ቅዠቱ ስላሉ ሰዎቹ አይፈረድባቸውም። ምክንያቱም ጤናማ አስተምሮ ስላልነበራቸው ማለት ነው። ኤኒዌይስ ባክ ቱ አወር ቶፒክ። መሐመድ እንኳን ደህና መጣ።